እኛን እንወልዳቸው እንጂ የፈጠራቸው እግዚአብሔር ስለመሆኑ እኛንም የፈጠረን እግዚአብሔር እንደሆነ እነሱን ለእኛ የሰጠን እግዚአብሔር ስለሆነ እኛንም ለነሱ ወላጅ ያደረገን ለዚህም በጸሎ በማዕድ ሰዓት እግዚአብሔርን አመስግነው እንዲመገቡም የምናስተምርበት አንደኛው ምክንያቱም የሚመግባቸውም እግዚአብሔር መሆኑንም ለማሳሰብ ጭምር ነው። ከዚህ ባለፈ ልጆቻችንን የሆነውን ነገር ሁሉ እነሱ ከሚያውቁት ነገር በላይ የሆነውን ነገር፣ ክፉ ነገር ሁሉ እግዚአብሔር ከዛ ሊጠብቃቸው እንደሚችል ማስተማር ያስፈልጋል። ስለዚህ ተለይ አሁን ላይ ያሉ ልጆች የሚደረጉላቸው ነገሮች ሁሉ እንደቀላል የሚቆጥሩ ልጆች ናቸው ያሉት የትኛውንም ነገር እኛ እንደ ወላጅ ወጥተን ወርደን ብዙ ዋጋ ከፍለን የምናወጣቸው ነገሮች ሁላ ዘቴኪት ፎር ግራንት በጣም እንደ ቀላል የሚቆጥሩት እና የሚደረጉላቸው ነገሮች እንደ ቀላል እንዳልሆኑ ዋጋ ሊሰጧቸው እንደሚገባ ማሳሰብ ያስፈልጋል። ሌላው በጣም መሰረታዊ አስፈላጊ ነገር ምንድነው፣ ልጆች በፍርሃት በስጋት እንዲኖሩ ሳይሆን ከክፉ ነገር የሚጠብቅ እግዚአብሔር እንዳለ አውቀው ማወቆቻም ሳይሆን ምን ያህል እፈርት አድርገናል ወይም ምን ያህል አበረታተናል ሌላ ጉዳይ ሊሆን ይችላል። የመጀመሪያው መጀመሪያ ምንድነው ስንል እኛ ራሳችን ስለማንጸልይ ነው። ወላጆች እኛ ራሳችን ስለማንጸልይ ልጆቻችን አይጾሙ ያስተምራሉ። እንዳይጾሙ የሚኖሩበት አካባቢ ያሉ የትምህርት ቤት ያሉ ጓደኞቻቸው ጾምን የማያውቁ ይሆናሉ። ልጆቻችን ጸሎት ያስተምራሉ። ልጆች ሄደው በትምህርት ቤት ማዕድ ቆርሰው ሲጸልዩ ሰላም ጤና ይስጥልን። ይህ መራሒ የተሰኘ በማህበራዊ መንፈሳዊ ስነልቦና ጉዳዮች የሚያተኩረው መርሃ ግብራችን ነው። አብራችን ቆዩ በዛሬው መርሃ ግብራችን ልጆቻችንን ጸሎት ማስተማር ልጆቻችንን ጸሎት ማስተማር በሚል ርዕስ አብረን እንቆያለን። እንግዲህ ብዙ ጊዜ እንደ ወላጅ ለልጆቻችን መንፈሳዊ እድገት እናከናወናቸው ከሚያስፈልጉ መሰረታዊ ነገሮች አንዱ ልጆቻችንን የና ከልጅነታቸው ጀምሮ ጸሎትን ማስተማር ያስፈልጋል። ጸሎትን ማስተማር ስናነሳ አስቀድመን የጸሎትን ትርጉሙን፣ ምንነትን፣ አስፈላጊነቱን ከዛ ባለፈ ደግሞ በሚኖረን ቆይታ እንዴት አድርገን ልጆቻችንን ስለ ጸሎት ማስተማር እንደምንችል ማስተማሪያ መንገዶችን አንስተን የምንመለከት ይሆናል። እንግዲህ ሲጀመር ጸሎት ምንነቱን ለማስተማር ያክል ያው ሁላችንም የምናውቀውን ያህል እንዳለ ሆኖ ጸሎት ማለት አንድም ስጋና ነው፣ አንድም ልመና ነው ሰዎች እግዚአብሔርን የሚለምኑበት አንድም እግዚአብሔር ስላደረገላቸው ነገሮች ሁሉ የሚያመሰግኑበት እንደሆነ የታወቀ የተረዳ ነገር ነው። ስለዚህ ይህን ለልጆቻችን በምን መንገድ እናድርሰው ነው ጥያቄው። እኛ የምናውቀው ነገር አለ። ስለ ጸሎት ለልጆቻችን እንዴት አድርገን ስለ ጸሎት ትርጉሙን በሚገባ ማስተማር ያስፈልጋል። እንግዲህ ልጆቻችንም መጸለይ ያለባችሁ ስንላቸው፣ ጸሎት ማድረስ አለባችሁ ስንላቸው፣ አንድም ጸሎት ምስጋና መሆኑን አስቀድመን ልንነግራቸው ያስፈልጋል። ምስጋና እናቱ ስለምንድን ነው ስንል እኛ እንወልዳቸው እንጂ የፈጠራቸው እግዚአብሔር ስለመሆኑ፣ እኛንም የፈጠረን እግዚአብሔር እንደሆነ፣ እነሱን ለእኛ የሰጠን እግዚአብሔር ስለሆነ፣ እኛንም ለእነሱ ወላጅ ያደረገን እግዚአብሔር መሆኑን አስቀድሞ መንገር ያስፈልጋል ስለዚህ ስለፈጠራቸው እንዲያመሰግኑ እግዚአብሔር እኛንም ወላጆቻቸውን ለነሱ ስለሰጣቸው እግዚአብሔር እንዲያመሰግኑ ያስፈልጋል ማለት ነው። ከዛ ባለፈ ስለሚመግባቸው መቼም ልጆቻችን እኛ ምናልባት ማዕዱን ልናቀርብላቸው ምግቡ ልናቀርብላቸው እንችላለን እንጂ ያን የሰጠ እግዚአብሔር መሆኑን ሁልጊዜ ማሳሰብ ያስፈልጋል። ለዚህም ነው በጸሎት በማዕድ ሰዓት እግዚአብሔርን አመስግነው እንዲመገቡም የምናስተምርበት አንደኛው ምክንያቱም የሚመግባቸውም እግዚአብሔር መሆኑንም ለማሳሰብ ጭምር ነው። ከዚህ ባለፈ ልጆቻችንን ምናልባት ከክፉ የሚጠብቃቸው እግዚአብሔር መሆኑንም ማስተማር ያስፈልጋል። እንደው ከክፉ እንዲጠበቁ ልናስተምራቸው ያስፈልጋል። በራሳቸው መንገድ ሰው የራሱ ድርሻ ስላለው ልጆቻችንም ራሳቸውን ከክፉ ነገር እንዲጠብቁ ማስተማር ያስፈልጋል። ከዛ ባለፈ ግን ከነሱ አቅም በላይ የሆነውን ነገር ሁሉ እነሱ ከሚያውቁት ነገር በላይ የሆነውን ነገር፣ ክፉ ነገር ሁሉ እግዚአብሔር ከዛ ሊጠብቃቸው እንደሚችል ማስተማር ያስፈልጋል። ስለዚህ ጸሎትን ትርጉሙን አስፈላጊነቱን አውቀውት ልጆች ሲጸልዩት፣ ለመጸለይ አንዳንዴ አስገዳጅ የተለየ ምክንያት አያስፈልግም። ወይም እኛ ስላልናቸው ወይ እኛ አድርጉ ስላልናቸው አይደለም። ልጆች ሊጸሉ የሚገባው ከሁሉ በላይ አውቀው፣ ተረድተውት፣ ጥቅሙን ተረድተውት ሊጸልዩት ያስፈልጋል። ስለዚህ አስቀድመን እንደ ወላጅ ትርጉሙን፣ አስፈላጊነቱን ማስተማር ያስፈልጋል ማለት ነው። አስፈላጊነቱን አንድ በአንድ አንስተን ለመመልከት፣ ለልጆቻችን ጸሎትን ማስተማሩ አስፈላጊነቱ ስለምንድን ነው ስንል አመስጋኝ እንዲሆኑ ያስፈልጋል። ልጆቻችን ብዙ ጊዜ በተለያየ አሁን ላይ ያሉ ልጆች የሚደረጉላቸው ነገሮች ሁሉ እንደ ቀላል የሚቆጥሩ ልጆች ናቸው ያሉት። የትኛውንም ነገር እኛ እንደ ወላጅ ወጥተን ወርደን ብዙ ዋጋ ከፍለን የምናመጣቸው ነገሮች ሁላ ዘቴክ ኢት ፎር ግራንትድ በጣም እንደ ቀላል የሚቆጥሩት እና የሚደረጉላቸው ነገሮች እንደ ቀላል እንዳልሆኑ ዋጋ ሊሰጧቸው እንደሚገባ ማሳሰብ ያስፈልጋል። ከዛም ባለፈ ያደረግልናቸው እኛን እንጂ እኛ ምክንያት መሆናችንን እኛንም ማመስገን አይገባም ለማለት አይደለም። እኛንም ማመስገን መላመድ ያስፈልጋል። እኛን ሳያመሰግኑ የሰማይ አባታቸውን ሊያመሰግኑ ስለማይችሉ፣ ከዛ እኛ ግን ምክንያት መሆናችንን እኛ ምክንያት መሆናችንን ለነሱ ልናደርግላቸው ወይም ልንሰጣቸው የቻልነው እግዚአብሔር ስለሰጠን መሆኑን ማስተማር ያስፈልጋል። ስለዚህ አስፈላጊነቱ አመስጋኞች እንዲሆኑ፣ በትንሽ በትልቁ እግዚአብሔርን ማመስገን እንዲለማመዱ ከታች ከልጅነታቸው ለማስተማር ከታች ከልጅነታቸው ልጆችን ጸሎት ማስተማር አስፈላጊ ነው ማለት ነው ከዛ ባለፈ ጸሎት ለተደረገላቸው ነገር ምስጋና ከማቅረብ ባለፈ ደግሞ የሚያስፈልጋቸው ነገሮች አሉ ልጆች በህይወታቸው ልጆች ቢሆኑ ኒድ አላቸው ፍላጎት አላቸው ፍላጎቶቻቸውን እኛ በአቅማችን ልናሳካ እንችላለን ያ የሚሆነው ግን እግዚአብሔር ለእኛ አቅሙ ብርታቱን ሲሰጠን ነው። ስለዚህ ልጆች የሚያስፈልጋቸውን ነገሮች እኛ ወላጆችን እንደሚጠይቁት ሁሉ እግዚአብሔርንም እንዲጠይቁ እግዚአብሔርን ጸል ለምን ወይ ለምኝ እያል ልጆቻችንን የሚያስፈልጓቸው ነገሮችን ሁሉ እግዚአብሔር እንዲለምኑ ምናልባት የሚደረግላቸው ነገሮችን ብቻ ሳይሆን መቁጠር ያለባቸው ያልተደረገላቸው ነገሮችንም አስቦ ደግሞ ማመስገን ይችላል። ቢጠቅማቸው እግዚአብሔር ሊሰጣቸው እንደሚችል፣ የማይጠቅማቸው ነገር ስለሆነ ብቻ እግዚአብሔር እንደሚነሳቸው ማስተማር ጎን ለጎን ያስፈልጋል። ስለዚህ የሚያስፈልጋቸውን ነገሮች ከእግዚአብሔር እንዲጠይቁ ከዛም አልፎ ተርፎ እግዚአብሔር ሲያደርግላቸው ለተደረገላቸው ነገሮች ሁሉ ደግሞ ምስጋና እንዲያቀርቡ፣ ባልተደረገላቸው ነገሮች ደግሞ እግዚአብሔር ባወቀ እግዚአብሔር በወደደ ብለው እንዲለማመዱ ከታች ሁልጊዜም፣ ምናልባት ልጆች ስለሆኑ ገና ይህን ነገር ለመረዳት ልጆች ቢሆኑም የተደረገላቸው ነገር ላይ ብቻ እንዲያተኩሩ ካደረግንላቸው፣ ባልተደረገላቸው ነገር ላይ ደግሞ እግዚአብሔርን የሚያማርሩ ልጆች እንዳይሆኑ በእግዚአብሔር ላይ የሚያንጎራጉር ልጆች እንዳይሆኑ ከታች ከልጅነታቸው ስለሚደረግላቸው ብቻ ሳይሆን ስለጎደለባቸውም ነገር እግዚአብሔር ማመስገን ማለማመድ ያስፈለገ። ስለዚህ አስፈላጊነቱ ስለምንድን ነው ስንል አንድም እግዚአብሔር የሚያስፈልጋቸውን ነገር እንዲሰጣቸው ለመለመን እንዲችሉ፣ የሚያስፈልጋቸውን ነገር ከእግዚአብሔር መለመን እንዲችሉ ለማስተማር ይጠቅመናል ማለት ነው። ከዚህ በተጨማሪ ጸሎትን ማስተማራችን ጥቅሙ ስለምንድን ነው ስንል ከክፉ ነገር ለመጠበቅ እንዲችሉ ልጆቻችን መጽሐፍ የሚያስተምረን ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለውና ልጆቻችን በዘፈቀደ ሕይወታቸው እንዲመሩ ሳይሆን ታች ከልጅነታቸው ጀምሮ እግዚአብሔር ከክፉ ነገር እንዲጠብቃቸው እግዚአብሔርን ሁለት ዕለት ዕለት እንዲያዘክሩ እንዲያሳስቡ ያስፈልጋል። ስለዚህ ሌላው በጣም መሰረታዊ አስፈላጊ ነገር ምንድን ነው? ልጆች በፍርሃት በስጋት እንዲኖሩ ሳይሆን ከክፉ ነገር የሚጠብቅ እግዚአብሔር እንዳለ አውቀው ማወቆቻም ሳይሆን ከክፉ ነገር እንዲጠበቁ ደግሞ ሁልጊዜ እግዚአብሔርን መለመን መቻል አለባቸው። ያም ደግሞ ከክፉ እንዲጠበቁ እግዚአብሔር ሁል ጊዜ በጸሎት መለመድ ስለሚያስፈልጋቸው ጸሎትን ማስተማር አስፈላጊ ነው። እኛ ምናልባት እንደወላጅ ልጆቻችንን አቅም በፈቀደ ከምናየው ነገር ልንጠብቃቸው አንችል ይሆናል እንጂ ከማናየው ከረቂቃኑ ከአጋንንት አሰራር ከክፉ ነገሮች ሁሉ ልንጠብቃቸው እኛ ከማናውቃቸው ነገሮች ሊጠበቁ የሚችሉት እግዚአብሔር ሲጠብቃቸው መሆኑን ልንረዳ ያስፈልጋል። በእርግጥ እኛም ጠበቅናቸው ስንል እግዚአብሔር ካረዳን በስተቀር እኛም ከክፉ ነገር ልንጠብቃቸው አንችልም። ከዛ ባለፈ ግን ልጆቻችን ራሳቸው ከክፉ እንዲጠበቁ ለራሳቸው በራሳቸው መጸለይ መለማመድ ያስፈልጋል ማለት ነው። እንግዲህ ጸሎት አስፈላጊነቱ ይሄ ይሁን እንጂ ብዙ ጊዜ ግን በተልጆች ጸሎትን ሲተገብሩት አንመለከትም። መለከት ጸሎት አስፈላጊነትን ያ ምክንያቶቹ ብዙ ናቸው፤ አንድ በአንድ እንመለከታቸዋለን። መጸለይ አስፈላጊ እንደሆነ እናውቃለን። ልጆቻችን ቢጸልዩ አንጠላም ግን ልጆቻችን ለምን አይጸልዩም ብለን ግን አንጠይቅም ብዙ ጊዜ። ለምንድነው ልጄ የማይጸልየው ብለን አንጠይቅም ብዙ ጊዜ። እንዲጸልዩ ምን ያህል እፈርት አድርገናል ወይም ምን ያህል አበረታተናል? ሌላ ጉዳይ ሊሆን ይችላል። የመጀመሪያው መጀመሪያ ምንድነው ስንል እኛ ራሳችን ስለማንጸልይ ነው። ብዙ ጊዜ ወላጆች እኛ ራሳችን ስለማንጸልይ ልጆቻችን አይጸልዩም። ልጆችን ጸልዩ የሚሉ ወላጆች አሉ፣ እንዲጸልዩ የሚፈልጉ ወላጆች አሉ። እነሱ ይጸልያሉ ሌላ ጥያቄ ነው። ሁልጊዜም ምላለው ወላጅነት አርአነትን ይጠይቃል። ከሁሉ በላይ የልጆች የመጀመሪያ ትምህርት ቤቶች ወላጆች ናቸው። ስለዚህ ልጆች ወላጆች የሚያደርጉትን ነው እንጂ የሚያደርጉት እንዲሁ በራሳቸው ከራሳቸው አንቀቶ የሚያደርጉት ብዙ ነገር አይኖራቸውም። ስለዚህ እኛ ስንጸልይ ቆመን ቢያዩን እነሱም ነገር ላለመጸለይ ምንም ምክንያት አይኖራቸውም። የመጸለይ ፍላጎት የሚያደርባቸው ስለዚህ የመጀመሪያው ልጆች እንዳይጸልዩ የሚያደርጋቸው ምንድን ነው ስንል፣ አንደኛ ወላጆች ራሳቸው ስለማይጸልዩ ነው። አስቀድሞ ከመኝታቸው ሲነሱ ከዛ አልፎ ተርፎ ወደ መኝታቸው ሲሄዱ ወላጆች የማይጸልዩ ከሆነ ማዕድ ሲቆርሱ የማይጸልዩ ከሆነ ልጆች ቤተኛው አጋጣሚ መጸለይ ሊለማመዱ ስለማይችሉ ጸሎተኛ ሊሆኑ አይችሉም ማለት ነው። ሌላው ልጆች ጸሎትን እንዳይለማመዱ የሚያደርጋቸው ሌላው ችግር ምንድነው? በወላጅ በኩል ያለው ነገር ስንል ወላጆች አለማበረታታት፣ ልጆች ጸሎተኛ ሲሆኑ ብዙ ወላጆች ምናልባት ምናልባት በተለይ መንፈሳዊ ዝንባሌ የሌላቸው ከሆኑ አያበረታቱም። በተለይ ወደ መንፈሳዊ ሕይወት ራሱ ልጆች ሲቀርቡ እኮ በአንዳንድ ቤተሰብ ውስጥ እኮ ብዙ ጥሩ ስሜት የማይሰማቸው አሉ። በትምህርቱ ሰነፍ ይሆናል ወይም እንዲሆናል እንደዛ ትሆናለች የሚሉ ጥሩ ጥሩ ያልሆኑ ነገሮች ይናገሩ፣ ለራሳቸው ሳያውቁ ለልጆቻቸውም ደግሞ የማይገባን ነገር የሚያስተምሩ ወላጆች አሉ። አለመጸለ የሚያስተምሩ ወላጆች አሉ። ስለዚህ ማበረታታት ይጠይቃል። ልጆችን ካላበረታታ ናቸው ሲጾሙ ካላበረታታ ናቸው ሲጸልዩ ካላበረታታ ናቸው የሚያድርጉት ነገር ተቀባይነት የሌለው ነገር የማይጠቅም ነገር አድርገው ነው የሚያስቡት። የእኛን ይሁንታ ይፈልጋሉ። ስለዚህ ልጆች ቢያንስ እንደ አንድ አቡነ ዘበ ሰማያ ሲያደርሱ አንዲት ነገር ሲጸሉ ጎሽ የኔ ልጅ መባል ይፈልጋሉ። ትርጉሙን ገባቸውም አልገባቸውም የሚያድርጉት ነገር ግን ቢያንስ ጥሩ መሆኑን ከወላጆቻቸው ማረጋገጫ ይፈልጋሉ። ስለዚህ በተቻለ መጠን በተቻለ መጠን ማበረታታት አስፈላጊ ነው። ማበረታታት አስፈላጊ ነው። ስለዚህ አለማበረታታቶችን ልጆቻችን እንዳይጸልዩ ያደርጋቸዋል ማለት ነው። ከዚህ ጎን ለጎን የቱንም ያህል እኛ ልጆቻችን እንዲጸልዩ የምናበረታታ ብንሆን አርያነት ቢኖር አንዳንዴ ደግሞ ሌላ ተጨማሪ ምክንያት ሆኖ የሚመጣው ምን አይነት ነው ብለን ካሰብን፣ የአካባቢ ተጽዕኖ። በተለይ በማያምን ማህበረሰብ ውስጥ ልጆቻችን የምናሳድግ ከሆነ፣ በተለይ በውጭ ዓለም ያሉ ልጆቻችን የሚያሳድጉ ወላጆች የሚፈተኑበት አንደኛ ተግዳሮት ይሄ ነው። ልጆቻቸውን ጾም ያስተምራሉ፣ እንዳይጾሙ የሚኖሩበት አካባቢ ያሉ የትምህርት ቤት ያሉ ጓደኞቻቸው ጾምን የማያውቁ ይሆናሉ። ልጆቻቸውን ጸሎት ያስተምራሉ፣ ልጆቹ ሄደው በትምህርት ቤት ማዕድ ቆርሰው ሲጸልዩ ምናልባት ጸልዮ የማይመገቡ ማህበረሰቡ ውስጥ ይሆናሉ። ልጆች ያሉት ያን ማድረጋቸው ከሌሎች እንደመለየት ሊያስቡት ስለሚችሉ አንዳንዴ ደግሞ ብዙ ጊዜ ልጆች ደግሞ ኩዮቻቸው የማያደርጉትን ነገር ለማድረግ ብዙ ድፍረት ስለማይኖራቸው የጸሎት ሕይወታቸው ያን ያህል ውጤታማ ላይሆን ይችላል። ስለዚህ የአካባቢ ተጽዕኖ ቀላል አይደለም። የአካባቢ ተጽዕኖ በጣም ራሱን የቻለ ተጽዕኖ አለው። ስለዚህ ተጨማሪ ጥረት ይጠይቃል ማለት ነው። ከወላጅ የበለጠ እንደዚህ አይነት ማህበረሰብ ውስጥ ልጆቻቸውን የሚያሳድጉ ወላጆች ልጆችን ዕለት ዕለት ማበረታታት፣ በጸለዩ ቁጥር የበለጠ የሚያድጉት ነገር ተገቢና ምክንያታዊ መሆኑን ማስተማር፣ ከሁሉ በላይ ክርስቲያን ማንነታቸውን ሁልጊዜ ማዘከር ያስፈልጋል። ሌሎች ያን የማያደርጉት የክርስቲያናዊ ማንነት ስለሌላቸው እኛ ክርስቲያን ስለሆነ እኛ ኦርቶዶክሳውያን ስለሆነን የምናድርገው ብለው አይደንቲቲያቸውን በደንብ ለይቶ እንዲያድጉ ማስተማር ያስፈልጋል። ሲሆን የቱንም ያህል አካባቢ የተመቸም ሆነ አልሆነ ልጆቻቸው ሳይፈሩ ሳይሸማቀቁ፣ ማንንም ሳያፍሩ ማዳቸውን ባርከው ጸልየው የሚመገቡ አስፈላጊ በሆነ ቦታ ስመ እግዚአብሔርን ጠርተው መጸለይ የሚችሉ ሆኖ እናገኛቸዋለን ማለት ነው። ስለዚህ ሌላው ተግዳሮት ሆኖ ምን አልባት ሊቸግረን የሚችለው የአካባቢ ተጽዕኖ ሊኖር ይችላል ማለት ነው። ከዚህ ባለፈ ምናልባት የአቻ ተጽዕኖ ትንሽ ከፍ እያሉ ሲመጡ ልጆች ደግሞ በተለይ ወደ አስራዎቹ መጀመሪያ ላይ ወደ አዶለሰንስ ኤጅ በሚገቡበት ጊዜ አቻዎቻቸው የማይጾሙ የማይጸልዩ በሚሆኑበት ጊዜ በተለይ ማዕዳቸውን ባርከው ጸልየው መመገብ ሊያሳፈራቸው ይችላል። ልክ እንደ ያው እዚህ ከተማ ላይ እንደምንመለከተው ምንም እንኳን እኩዮቻቸው እነሱ የሚያደርጉት ነገር ስለማያደርጉ እነሱ የተለየ ሰው የመሆን ስሜት ይሰማቸዋል። አንዳንዴ ደግሞ አልፎ ተርፈው ደግሞ ከኩዮቻቸው የሚመጣ ትንኮሳም ሊኖር ይችላል። አለ አይደል መቀለድ ማሾፍን ስለሚኖር፣ ጓደኞቻቸው እንደዚህ እንዳይሏቸው ከሚል የተነሳ ሳይጸልዩ ሊመገቡ ይችላሉ። ይሄ በአንድ ወቅት ያጋጠመ አንድ አጭር ታሪክ ለማስታወስ ያህል በአንድ እንደዚሁ ልጆቹ ልጁ የሚማርበት ትምህርት ቤት በሃይማኖት ከኛ የማይመስሉ ነበሩ እና በዛ አብዛኛው የሚማሩት ሌሎች የሚማሩበት መትስ ነበር እና በዛ ትምህርት ቤት ውስጥ ልጁ ጸልዮ ሲመገብ ኩዮቹ ሳቁበት እና ኩዮቹ በሚሰቁበት ጊዜ ከዚያን ጊዜ ጀምሮ ልጁ ጸልያ ልመገብም እስከ ማለት የደረሰበት አጋጣሚ አለ እና አጋጣሚ ወላጆቹ ጥሩ የበረቱ ክርስቲያኖች ስለነበሩ ትምህርት ቤት ሄደው ማን እንደሳቀበት ጠይቀው ይቅርታ ተጠይቆ ከዚያ በኋላ የጸሎት ሕይወቱን አጠናክሮ እንዲቀጥል የሆነበትን አጋጣሚ ያስታውሳለሁ። እና ይህንንም በመጽሐፌ ላይ ጽፌዋለሁ። እና አንዳንዴ ያቻ ተጽዕኖ ቀላል ነገር አይደለም። ያቻ ተጽዕኖ እኔና እናንተ በምናስበው ልክ አይደለም። ኢንፍሉዌንሱ በተለይ የህፃናት ልጆች ላይ በእኩዮቻቸው ተቀባይነትን አለማግኘት ብዙ ነገሮቻቸውን ሊያስተዋቸው ስለሚችል፣ የአቻ ተጽዕኖ ሌላኛው ልጆች በመንፈሳዊ ህይወታቸው በጸሎታቸው እንዳይበረቱ ሊያደርጋቸው የሚችል አንደኛው ተግዳሮት ነው ማለት ነው። ሌላው ምናልባት ብዙ ጊዜ ያው ልጆች ናቸውና እንቅልፍ ይጥላቸዋል ልጆች እና አንዳንዴ ማታ ላይ እንቅልፍ ጥሏቸው ሳይጸልዩ ሊተኙ ይችላሉ። ጠዋት ላይ ደግሞ እንቅልፍ ጠሏቸው ለትምህርት ሲጣደፉ ደግሞ ሳይጸልዩ ሊወጡ ይችላሉ። ስለዚህ እንደወላጅ ምናልባት ልጆቻችን አምሽቶ እንዳይተኙ ጠዋት እንቅልፍ እንዳይጠላቸው አስቀድሞ ደግሞ ጸልየው እንዲተኙ ሰዓቶቻቸውን በጣም ማለማመድ ያስፈልጋል ማለት ነው። ይሄ የወላጅ ስራ ነው እንጂ ልጆች ናቸው ልጆች ይህን በሚገባው ልክ ሊረዱት ላይችሉ ይችላሉ። ስለዚህ ሀቢት ነው፣ ልምድ ነው እና ይህን በጎ ልምምድ ከልጅነታቸው እንዲዳብር አስቀድመን ልጆቻችንን ሁልጊዜ የጸሎት ሰዓታቸውን ማሳሰብ ልክ ፒጃማ ለውጥለው የራት በልትለው እንደምንለው ጸለያለ ብለው እንዲተኙ ጠዋት እንቅልፋቸውን ደግሞ ቶሎ እንዲነሱ ሳይጣደፉ ተረጋግተው ጸሎታቸውን አድርሰው ወደ ትምህርት ቤቶቻቸው እንዲሄዱ ማድረግ ደግሞ ከወላጅ የሚጠበቅ ሌላው ስራ ነው ማለት ነው። ስለዚህ ሌላው ተግዳሮት የሆነብን ምናልባት ልጆቻችንን እንቅልፍ ሊጥላቸው ስለሚችል ያንንም እኛ ደግሞ እንደ ወላጅ ልናስተካክል የሚገባ ነገር እንዳለን እንረዳ ያስፈልጋል ማለት